ከፈለገ ጋይስ በሰው የሆነ ላይ ሰውን ለመጠላት አትሞክሩ። ከፈለገ ብዙ የተማረን ወጣቶች አለን። ስለዚህ የሆነ ፈለገን የፈለገን እንዲ እንከን የሚፈልግ በጣም ብዙ ጠላት እንዳለው ነው የተረዳሁት። እግዚአብሔር የጠብቀው። በእውነት እኔ ፈለገን በቃ ወንድሜ ነው ገብቷቸዋል። እኔ እንደ ወንድሜ ነው ፈለገ ማለት ማለት ከአወራን ቆይተናል። እውነት ለመናገር ግን የሆነ የሰው ውርቀት የሚጠብቅ ሰው እንዳለ አይቻልም በቃ ጫፋችሁን ነው የሚጠብቀው ሰው። እኔ እኔ ነገርኳችሁ፣ ፈለገ ከንዲ ከማስ ከማስተማሩ ሌላ ደግሞ ለኔ እንደ ወንድም ነው። እግዚአብሔርን ነው ምላችሁ። እንዴ እኔ የግል የግል የግል ጉዳይን እኮ የማማክረው ሰው ነው። እግዚአብሔርን ነው ምላችሁ። የግል ጉዳይን ማለት የፐርሰናል ለገሌን ላይክ ሪሌሽንሺፕ ሊሆን ይችላል፣ ምን የማማክረው ሰው ነው እና ስለፈለገ ምንም ቢባል እኔ የምቀበለው ነገር የለም። እውነት ለመናገር ፒዩር ሀርት ያለው ልጅ በእውነት ነው ምላችሁ ሰው እግዚአብሔር ጠላቶች እንዳሉት ግን በደንብ ታይቷል። ማለት በጣም ጠላቶች እንዳሉት በጣም እና እኔም ምን እማራለሁ እንደዚህ ነገር ላይ የሆነ ሰዓት ላይ ትንሽ ሚስቴክ ብሰራ አቤት አቤት፣ የሚረቅጠኝ ሰው ብዛቱ። በቃ በዚህ ነው የተረዶት። ማለት ትንሽ ሚስቴክ አንድ ብስት፣ አቤት የሚረቅጠኝ ሰው ብዛቱ። እውነቴን ነው የምላችሁ። ስለዚህ ይሄ ለእኛ እንደመማስ ትክክለኛ አስተማሪ ነው። የማያስመስል የማይፎግር፣ ትክክለኛ አስተማሪ ነው። ይሄ እኔ በአስር ጣት ፈርሜ እነግራቸዋለሁ። እግዚአብሔርን ነው ምላችሁ። ጠላት ግን በዚህ በዛ ባለፈው ፊዮና ልደት ላይ የባለፈው ፊዮና ልደት ላይ አስተውላችኋል። ፊዮና ልደት ላይ እንግዲህ አክብራ ጠርተው፣ የእሱን እኮ ትልቅነት ነው ማየት ያለባችሁ። አክብራ ጠርተው፣ ፊዮና የምሬ ነው ምላችሁ። ፊዮና አክብራ ጠርተው፣ እሷን ላለማስከፋት አክብሯት ሄደ። ገብታችኋል? አክብሯት ሄደ። እዛ በመገኘቱ ነፍሰው እንዲህ እነሱ እየጨፈሩ ምንም አላደረገ። እሱ እንግዲህ አክብሮ ልደስ፣ ከዛ ጊዜ ጀመረ። አሁን ደግሞ በምን ተመጣ? በሌላ ምናምን፣ በዚህ በዛ። ኤኒዌይስ ጠላት ብዙ እንትን አለው። ወንድማችን ግን ምንም አይሆንም። እኔ ነገ እደውልለታለሁ ብያለሁልህ። ቅድም ልደውል ነበረ የሆነ ነገር ስራ ቢዚ ሆኜ እንትን አላልኩም። እና እግዚአብሔር ይጠብቀው። ሁላችሁም ግን ከእንደዚህ አይነት የውሸትና የሀሰት መረጃ ራሳችሁን ጠብቁ። እውነቴን ነው ብላችሁ እኔ በጣም ወደ ወንድሜ ነው ፈለገን እግዚአብሔር ነው የምልህ ፈለገን፣ አኬን፣ ልደትን በቃ በጣም በጣም ላይክ ንጹህ ልብ ያላቸው ወንድሞች እና እግዚአብሔር ይጠብቃቸው ወንድሞቻችንን። እውነት ነው የምላችሁ ይሄ ሁን ለሶሻል ሚዲያ ላይ ስትሆኑ ያጫፈረላችሁላ እንትን የሚል አይደለም። በኋላ እንዲህ ደግሞ አሰብስፎ ይጠብቃችኋል። እንዲህ አሰብስፎ የሚጠብቃችሁ ነው እና አሰብስፎ የሚጠብቅ ጠላት ስላለ እግዚአብሔር ይጠብቀን ሁላችንን፣ ሁላችንን እግዚአብሔር ይጠብቀን። አውርቼው አላውቅም። እውነት ለመናገር አውርተን አናውቅም። እኔ አልዋሻችሁም። ሚዲያ ላይ መዋሾ ነገር አይኖርም። ፈለገ ጋር አውርተን አናውቅም፣ ግን አንዳንድ ሰዎች ቪዲዮ ሰርቶ አይቼ የሆነ ላይ ገረመኝ። የዚህ ያህል እንደው ይመስለኛል ሶሻል ሚዲያ ላይ እነዚህ ላይ እኛ እኮ ዝም ብለህ ለመጮት ለመሳሳቅ በቃ እንደውም በጣም የሚያስቅ ነገር ይበዛበታል የእኛ ኮንተንት ግን፣ የእነሱ ኮንተንት ግን መንፈሳዊ ኮንተንት ነው። ገብቷችኋል የሆነ የዘላለማዊ ህይወት እንጀራ ይሄ የዘላለ እንጀራ የሆነ ኮንተንት ነው ገብታችኋል። ሶ ያንን ነገር ለመጣል የሚሞክር ሴጣን ነው። በቃ ይሄ ግልጽ ነው። እንደዚህ መልካም ነገሮችን እንደዚህ ጥሩ ነገሮችን ሊጠል የሚሞክር ሴጣን ነው። ለምሳሌ እኔ ገብቼ እዚህ ጌም ነው የምጫወተው፣ ወይ ብሳሳቅ ነው፣ ቀልድ ነው ምናምን፣ ገብታችኋል አይደል? ፈለገ አኬ፣ እነ ልደት፣ እነ መዝሙረ እነሱ ግን መንፈሳዊ ሊያስተምሩ ነው ሊመግቧቸው ነው የሚመጡት እዚህ ሶሻል ሚዲያ ላይ። ሰው እነሱን ለመጣል የሚሞክር እኔ ጠላት ነው ብዬ ነው የማስበው፣ ሰይጣን ነው ብዬ ነው ማስበው ገብታችኋል። ሰይጣን ነው ብዬ ነው ማስበውና በዛ ያዙት። ኤኒዌይ እኔ ነገ አውራውና ያለውን ነገር እንጨዋወታለን። ችግር የለም እና የሴጣን ስራ እየፈረሰ ይሁን በእውነቱ እግዚአብሔር ይጠብቀን። እና እንደዛ ነው። ከዛ በተረፈ ግን አንድ ፖድካስት ላይ ቀርቤ ነበረ የና ያለውን ነገር ስለይ እንትኔ ላይፍ ስታይል ያው የዘለልኩት የዘለልኩት አለ ግን ማውራት ያለብኝን አወሮ ምናምን መሳቅ ያለብንን ተሳሳቅን፣ ተጫወትን። ምን እንደሚቆጨኝ ታቃላችሁ? ቀጣይ ኢንተርቪው ላይ ስለነዚህ ቲክቶክ ላይ ስላገኟችሁ ወንድሞች እራሱ በአውራ እውነቴን ነው የምላችሁ፣ ደስ ይለኛል። ሌላ ፕሮግራም ላይ እንትን ላለው ታምም የነበረውን ሲዌሽን አክቹዋሊ ላይ ማስታወስ አልፈልግም፣ እውነት ለመናገር ግን ያለፈ ነገር ስለሆነና እውነት እኔ እግዚአብሔርን ያተረፈኝን ስለምል ነው፣ እንደ ምስክርነት እንደ ምስክርነት ነው፣ የእግዚአብሔርን ታላቅ ስራ እኔ እዚህ ለመሆኔ እኔ እዚህ ለመቀመጤ አሁን ላይ ላለሁበት የምሬ ነው የምላችሁ። በእግዚአብሔር የተነሳ ነው የምሬ ነው ምላችሁ፣ እንጂ ያኔ ነበር የምቀረው። በጣም ብዙ ላይክ ሀፕን የሚያረጉ ነገር አለ ላይፍ ላይ፣ እና ያኔ የምቀር ሰው ነበርኩ። ግን እንደውም የምስኪኗ የእናቴ ጸሎት፣ ንጹህ ልብ ያላቸው ጸሎት እግዚአብሔር ሰምቶ እንደኔ ስራ አይደለም፣ እንደኔ ስራ አይደለም። ግን እንደ ዙሪ እንዳሉ ሰዎች ይኸው አሁን ላይ ተቀምጫለሁ እና የመታመሜን ያወራው ሲቲዌሽን እንደዛ ነው። እውነት ከባድ ከባድ ሞመንት ስለሆነ ነው በዛ ወይ ሼር ያደረኩት። ከዛ በተረፈ ስለ ፍቅር ህይወትም ሼር አድርጌያለሁ። አክቹዋሊ አሁን ሲንግል ነኝ። ግን የፍቅር ህይወቴንም ሼር አደረኩ። ግን ሼር ሳደረግ ዲቴል አላወራሁም። እንዲህ እንዲህ እንዲህ ብዬ አላወራሁም ነው እንዲህ እንዲህ ብዬ አላወራሁም። ምክንያቱም አስፈላጊ ነው ብዬ ላይክ ኮፒ ሊንክ አድርጉልኝ ጋይስ። ሁሌም ሶሻል ሚዲያ ላይ ስትሆኑ አንዳንድ ህይወታችሁ መማሪያ ይሆናል ብላችሁ ሼር ታደረጋላችሁ። እና የኔ ፍቅር ህይወት እንደዚህ ስጠቀልለው እግዚአብሔር እሷን ባለችበት ይጠብቃት እኔንም ይጠብቀኝ። መልካም ህይወት ይሄ ነው ላይክ ስጠቀልለው ንዲቴል ላይክ ጥቅማለው ዬ ስለማላሰብ ማለት ነው። ከተረፍ አስተዳደግ አስተዳደግ በተመለከተ በጣም ሲሪየስ ፋሚሊ ውስጥ ነው ያደኩት። ሲሪየስ ፋሚሊ ሲሪየስ ፋሚሊ ስላችሁ ብዙ አታድርጉት። አንድ እናቴ ናት ያሳደገች። ሲሪየስ ፋሚሊ ስል ግን አንድ አንድ ሰው ፋሚሊ እናት አባቴ ላይ ቤተሰብ ብዙ ተከቦ ምናምን ማድረግ እንደዚህ አይደለም። እኔ እኔ ከአንድ እናቴ ጋር ነው ያደኩት፣ እህትም ቢኖረኝ ከአንድ እናቴ ጋር ነው ያደኩት። እና ጓደኛዬም አማካሪም እኔ አሁን ለምሳሌ ከማዘርጋ ስቀላለር ሳወራ ምናምን ሰው ቢሰማ እግ ከጓደኛ በላይ ለእኔ ቅርብ ሷነች። ከጓደኛ በላይ አሁን ሰው እንደውም ለቤተሰብ የማይነገር ምናምን ለጓደኛ ያማከራል፣ ከጓደኛ ጋር ይመካከራል። እኔ ግን ለእናቴ ነው ማማከራት። የማይወራ ወራ ሊሆን ይችላል ነው የማይወራ ወሬ፣ ግን እናቴ እንደ ጓደኛ የዚህን ያህል ክሎዝ ነን ከእናቴ ጋር በጣም እና ስለ እሷ እንደዚህ ከጀመርኩ አላበቀም። ግን እንደዚህ ጠቅለል ሳረገው እሷንም በጣም በጣም በጣም በጣም ሺዝ ማይ ቤስት ፍሬንድ የእኔ ቤስት ፍሬንዴ እናቴ ናት። በጣም ቤስት ጓደኜ እናቴ ናት። አሁን ለምሳሌ አንዳንድ ሰው እኔና እናቴ ማል ሊገባ ይሞክራል። እኔና እናቴ ማል ባለፈው ዘፈን ነይ አብረን እንስራ ብያት፣ አክቹዋሊ ላይክ አብረን አይደለም ለምንኖሩ፣ ግን እንደው ኔጋ መታ ነበር ቤትና ቤት፣ ነይ እንስራ ብያት ተቀምጣ ዘፈን ሲመጣ ያው ዘፈን ለማሰራ የታወቀ ነው። መቼስ ዘፈን አዘፍንም ማዘር ዘፍና ራሱ ምታውቅ አይመስለኝም። እንደው እውነት ለመናገር ዘፈን ራሱ ሰምታ የምታውቀው የሚመስለኝ የኔን የኔን ዘፈን ነው። እሱንም በግድ እባክሽ እስኪ ስሚልኝ አሪፍ ነው ለማለት እንጂ የምታውቁ ላይመስለኝም። ከዛ አንዳንድ ሰው እኔና እናቴ መሃል ገባ ምን ሊያረግ ምን ያህል እንደምታዝንብህ ምናምን። እኔ እናቴ በጣም ጓደኛ ነች። በጣም ከምላችሁ በላይ ጓደኝ ነች እና አንዳንዴ በእንደዚህ አይነት ቪዲዮ ራሱ እያየች ተስቃለች። ዩ ኖ ላይክ እሷ የራሷ ፐርሰናልቲ ያላት ስርዓት አስይዛ ነው ያሳደገችኝ። ገብቷችኋል? ስርዓት አስይዛ መንገዱ ይሄ ነው፣ ትክክሉ ይሄ ነው እያለች ስርዓት አስይዛ ነው ያሳደገችኝ እና ከዛ ስርዓት መውጣ ጋጥ ወጥ አይነት ልጅ አይደለሁም ታቀኛለች። የምትተማመንብኝ ልጇ ነኝ። የምትኮራብኝ ልጇ ነኝ። እና በእኔና በእናቴም ባል አንዳንድ ሰው መግባት ይፈልጋል። እኔ ይገርመኛል፣ እንዴትም አገቡም እኛ እንጆይ ነው የምናደርግባችሁ። ከዛ በተረፈ እኔ ቲክቶክ ለምሰራው ነገር ራሴ ነኝ፣ እንትን ምለው እንደዛ ነው። ይህን ይመስላል የአጠቃላይ የህይወት መስተጋብሩ የህይወት መስተጋብሩ። አዎ የህይወት መስተጋብሮ ነው። ጆሲ፣ ሪሌሽንሽፕ የመጀመር ሀሳብ አለህ ምናምን? የለኝም። አንድ ሪያሊቲ የምነግራችሁ ስለ ላይፌ በተአምር በተአምር ጆሲ ሪሌሽንሽፕ የሚጀምርበት ታይም ነው ብዬ አላሰብም እና አይጀምርም። በቃ ያልተመለሰ ነገር አለ ብዬ አላስብም። እንደው ያልተመለሰ ካለ ያልተመለሰ ካለ እንትን ልበል፣ ግን እስቲ ሁሉንም መልሻለሁ ብዬ አስባለሁ። እናትን ያኑርል። አሜን አሜን። ምንድን ነው ያልተመለሰ ካለ ብቻ